የደላላ ግፍ ተመለከታችሁ። እሄታችንን ዱባይ እናሳፍርሻለን ብለዋት ወደ ኩዊት አሳፍሯት። ኩዊት ኤርፖርት ፖሊሶች ሁለት ቀን ባዶ ቤት አስቀምጧት ሀገርሽን ነው መግባት የምችዩ ከዚህ በኋላ እዚህ መቆያት አትችም ብሎ ቲኬት አምጥቶ ነው የሰጧት። እህታችን ይህንን ነገር ሲታይ በጣም ልቧ ተሰብሮ በጣም በቃ እያለቀሰች የኛ ሰዎች አግኝቶ ምን ሆንሽ ነው ብሎ ሲጠይቋት፣ እኔ ዱባይ ሄዳለው ብዬ ደላላዎች ግን ወደ ኩዊት አሳፍሮኝ አሁን ይሄው ፖሊሶች እዚህ መስራታችም ሀገርሽን ነው መሄድ ምችይ ብሎ አምጥቶ ቲኬት ሰጥቶኛል። ምትሄጅበት ቀን ሁለት ቀን ይቀራሻል፣ እስከዛ እዚህ መቀመጥ ትችያለሽ ብሎኝ ነው። እኔ አሁን ሀገር መግባታችን አልችሉም ሰማኒያ ሺህ ብር ብድር ከፍዬ ነው የመጣሁት። ከዚህ በፊት ኩይት ኢሻራ አለብኝ እዚህ ሀገር መጥቼ ሰርቼ ጠፍቼ ሲወጣ እና ሀገር ሲገባ እሻራ ስላለብኝ መስራት አልችሉም። ግን ይሄንን ያደረጉብኝ ደላላዎች ናቸው። መጀመሪያ ለደላላዎቹ ተናግር ያለው ኩይት መስራት አልችሉም እሻራ አለብኝ ሲላቸው በእኛ ህግ መሰረት እኛ በአዲሱ በመጣው ህግ መሰረት አስተካክለን እናሳፍርሻለን ምንም አይነት ችግር የለበትም ብሎ ሲሉት እሺ ብዬ ተስማማሁኝና ይሄው እዚህ መጥቼ አሁን ከመጣሁኝ ሁለት ቀን ባዶ ቤት አስቀምጦኝ ስራ መስራት አልቻልኩኝም። አሁን ፖሊሶች አምጥቶ አንቺ እዚህ ሀገር ስራ መስራታችም ሀገር ነው መሄድ የምትችው ብሎኛል። ሰማኒያ ሺህ ብር ብድር ውስጥ ገብቼ ነው የመጣሁት። ይህንን ብር ከየት አምጥቼ ነው የሚከፍለው? የሁለቱም ልጆች እናት ነኝ ብላ እህታችን በጣም በሚያሳዝን ሁኔታ ልቧ ተሰብሮ እያለቀሰች ይህንን ማብራሪያ ተናግራለች። በነገራችን ላይ ይህ ነገር አዲስ አይደለም። ደላላዎች ዱባይ እናሳፍራለን ብሎ ሳውዲ አረቢያ ሳውዲ አረቢያ እናሳፍራለን ብሎ ኳታር ከኳታር ሳውዲ አረቢያ ጆርዳን። አሁን አብዛኛው እህት ወንድሞቻችን በሊቪያ ላይ ተሰቃይቶ እየተደበደቡ አንድ ቢሊዮን ብር አንድ መቶ ሺ ብር የተለያየ ብሮችን የሚጠየቁ የታፈኑ እህት ወንድሞቻችን የታሰሩበት ምክንያት እነሱ ሊቪያ መሄድ ፈልጎ ሳይሆን ደላላዎቹ በሊቪያ መንገድ ሌላ ሀገር ለማስገባት ሊቪያ መሄድ ሳይፈልጉ ሊቪያ እንዲገቡ በማስደረግ ይሄ ሁሉ ነገር የተሰቃዩ መከራቸውን ቆም ሲቃያቸውን ያዩ ያሉት በማ ምክንያት ነው። በደላላ ምክንያት ነው። ጋይስ እናንተ ምንም የምታውቁት ነገር የለም። ይሄ የደላላ ስራ ነው። እባካችሁ ይህንን ነገር የምታደርጉ ደላላዎች ተጠንቀቁ፣ ተዉ። በይህቱ ወንድሞቻችሁ ይህንን ግፍ አትስሩባቸው። እስኪ እናንተ ኮሜንት ላይ አሳውቁኝ፣ ስንቶቻችሁ ያላሰብ ያልፈለጋችሁት ሀገር የገባችሁ የላችሁ። እኔ በራሴ ጋደኛውን ልጅቷ ቷ ዱባይ ይመጣለው ብላ ፕሮሰስ ውስጥ ጨርሶላት የበረራዋ ቀን ኳተር መሆኑን ያወቀች። እኔ በራሴ ማለት ነው በራሴ በቤተሰቤ ያየሁት ነገር ነው። እና ይህንን ነገር አታድርጉ። ከዛ ሰው ፍቃድ ውጭ ያ አባቱ የፈለገው ሀገር መሄድ ከፈለገ የፈለገውን ሀገር ማድረግ አለባችሁ እንጂ እናንተ በራሳችሁ ፍላጎት ያለ ፍላጎቱ ያልፈለገውን ሀገር ለምንድን ነው የምታሳፍሩት? እና ይህ ተገቢ እርምጃ ነው ወይ? የተገቢ ሁኔታ ነው ወይ? ይህ ነገር ለህግ ቀርቦ አስፈላጊው እርምጃ መወሰድ አለበት። ግዴታ ነው፣ አስፈላጊው እርምጃ መወሰድ አለበት። ምክንያቱም ይህንን ነገር ደላላ የሚያደርጉ ደላላዎች በቃ በህግ እንዲጠየቁ መደረግ አለበት፣ በግዴታነት ማለት ነው። እናንቴም ደግሞ ፕሮሰሱን ከጀመራችሁ በኋላ ዱባይ ከፈለጋችሁ ወደ ዱባይ ነው መምጣት አለባችሁ። እናንተ ዱባይ ብላችሁ ያ ሰው ደግሞ የኳተር ወይም የጆርዳን ወይ የባህሪን ቲኬቱ ቢሰጣችሁ እኛ መሄድ የፈለግ ነው ዱባይ እንጂ እ መቼ የኩት ወይም መቼ ባህሪን አልኩኝ፣ አልሄዱም ብላችሁ ግግም ሞበሉ እና ይሄን በጣም የሚያሳዝነው ነገር ደግሞ ምን መሰላችሁ? ዱባይ ይመጡና ከዱባይ ፖርት አንድ ቀን ይቀመጡና ወደ ሌላ ሀገር ወደ ጆርዳን ወደ ባህሪን የተለያዩ ሀገር ይሄዳሉ። አሁን ጆርዳን ለልጆች በጣም ክፉ ሀገር ናት። ከሊቪያ መንገድ የሚሄዱ ልጆች ይሄው ተሰቃይቶ ያለ ሀቅማቸው አምስት መቶ ሰባት መቶ አንድ ሚሊዮን ስምንት መቶ ሺህ ብር የተጠየቁ በጩቤ እየተወጉ እየተገረፉ እየተቀጠቀጡ የሚገኙ ይሄት ወንድሞቻችን አሉ። ይህ ሁሉ ጥፋት ይህ ሁሉ ችግር የማንም ችግር ሳይሆን የደላላዎች ችግር ነው። እነሱ ለራሳቸው ገንዘብ ብሎ ያለ ሀቂም ያለ አግባብ ገንዘብ እየተቀበሉ በእኛም ላይ ደግሞ እንደ ቂማር ይጫወቱብናል። እባካችሁ ለዚህ ነገር ሁላችንም ተባብረን በግዴትነት አድርገን ይህንን ነገር እርምጃ ወስደን፣ እባካችሁ በሕግ መስተካከል ያለበት ነገር ነው። ይሄድ ወንድሞቻችን እንዳይሞቱ። አሁን እች ልጅ ምን ጠፈች? ሰማኒያ ሺህ ብር በሀገር ቤት ብድር። እንዲሁ አልሐምዱሊላህ በጥሩ አለች። እንዲሁ ይህንን ሁሉ ብር ከፍላ መታ። አስቡ እስኪ፣ የውለልጆች እናት ናት። ቤተሰቦቿ ምስኪን ናቸው። ምንድን ነው የምትሆነው? ምን ላይ ነው የምትወጥቀው? ምንድን ነው የእሷ መፍት? ስለዚህ ግዴታ የእሷም ደላላዎች በህግ መጠየቅ አለባቸው። ነገሩን አስተካክሎ የፈለገችበት ሀገር በነጻ በድጋሚ ማሳፈር አለባቸው። ይሄ ነገር በቀላሉ መዘጋት ወይም መተው የለብንም። ሁላችንም ተባብረን ግዴታችንን መዋጣት አለብን። ሁላችንም ተባብረን ግዴታችንን መዋጣት አለብን ለዚች ልጅ እነሱ ምስኪን ናቸው ብሎ እኛ ደግሞ መተው የለብንም፣ መተው የለብንም። እነሱ እኮ በአንድ ልጆች በአሁኑ ሰዓት አንድን ወንድ ልጅ ዱባይ ለማምጣት አራት መቶ ሺህ ብር ነው ይበሉ ያሉት አራት መቶ ሺህ ብር። እዚህ ሀገር ግን መቶ ደንወዛቸው አንድ ሺህ ብር ናት። አንድ ሺህ ብር ወላ አንድ ሺህ ብር የዋይፋይ ፈለባቸው የሚግብ አለባቸው በሷም ላይ የጉልበት ስራ ከሆነ ወይ አንድ ሺህ ሁለት መቶ ብር ናት። ምን አለው ቆይሄ። ስለዚህ ያለ አግባብ ደሞዝ፣ ያለ አግባብ ብር እየተቀበሉ ልጆችን ግን ያልፈለጉበት ቦታ እያስቀመጡ እነኝ ደላላዎች በህግ ይቀጡልን ነው የሚለው። አመሰግናለሁ። እስከዚ አብራችሁ ስለተከታተላችሁን እባካችሁ ቪዲዮውን ላይክ ሼር አድርጉት፣ እባካችሁ ሲበዛ ላይክ ላይክ አድርጉት። ከሰማችሁ ዝም አትበሉት ላይኩ ሲወጣ ለኔም መታያት ይጀምርልኛል ማለት ነው። እነኝም ልጆች ደግሞ ፍትህን መፍትሄ ያገኛሉ። ምናልባት በአንድ ሰው የመጣ ሁሉም ነገር ሊስተካከል ይችላል። አመሰግሰ